በጣም ብዙ ሰዎች ይጾማሉ፣ ነገር ግን በጣም ጥቂቶቹ ናቸው ታላቅና ኃይለኛ መንፈሳዊ ነገር ከዛውስጥ ማግኘት የሚችሉት። ምክንያቱም በጣም ብዙዎች በጾም ውስጥ ያለውን መንፈሳዊ ሚስጥር ስላልገባቸው ነው፣ እንዲሁ ነው የሚጾሙት። ወይም ደግሞ መጾምን እንዲሁ ካለመብላት ጋር ብቻ የሚያያይዙ ስላሉ ነው። ለብዙ ሰዓት ልትጸልዩ ትችላላችሁ፣ ብዙ ቀናቶች ልትጾሙ ትችላላችሁ። ነገር ግን በህይወታችሁ ላይ ጠንካራ ፍሬ ውጤትና መንፈሳዊ ኃይልን የምትቀበሉት ስለ ጾም ያላችሁ መለኮታዊ መገለጥ ወይም ደግሞ መጽሐፍ ቅዱሳዊ እውቀት ትክክለኛ ከሆነ ብቻ ነው። እመኑ፣ ጾምና ጸሎት በትክክለኛው መንገድ ከተደረገ ይህንን መንፈሳዊ ሚስጥር ተረድታችሁ ካደረጋችሁት፣ ሰማይ ይከፈታል፣ ኃይል ይለቀቃል፣ የሆነ መንፈሳዊ አቅጣጫ ትቀይራላችሁ። በዚህ ቪዲዮ ላይ ሰባት በጾም ጸሎት ውስጥ ያለውን ጠንካራ ሚስጥር እገልጥላችኋለሁ። እነዚህ ሰባት ሚስጥራቶች በዚህ ዘመን ያሉ ክርስቲያኖች የረሷቸው ነገር ግን አስቀድመው በመጽሐፍ ቅዱስ የምናውቃቸው ደቀ መዛሙርት ሐዋርያትና መንፈሳዊ ሰዎች በጣም የተጠቀሟቸው ናቸው። በደንብ ጆሯችሁን ሰታችሁ ተከታተሉ። ምክንያቱም አሁን ልትሰሙት ያለው ነገር የጸሎት ህይወታችሁን ብቻ ሳይሆን መላው መንፈሳዊ አቅጣጫችሁን በሙሉ የሚቀይር ታላቅ ሚስጥር ነው። ዝግጁ ናችሁ? ይህንን ቪዲዮ ላይክ በማድረግ ጀምሩ። ምናልባት ከዚህ በፊት በአጋጣሚዎችም በተለያየ ምክንያት ጾማችሁ ሊሆን ይችላል። ከዚህ ቪዲዮ ግን በኋላ እዚህ ውስጥ በምትሰሙት እውነት መሰረት ጾም ጸሎት ህይወታችሁ እንዲቀየር እፈልጋለሁ። ሰይጣን ስበ ብሎ እንዲሁ ስለ ተራባችሁ ፈርቶ ጥቷችሁ አይሄድም። እግዚአብሔርም ደግሞ እንዲሁ በቃ ጾም ላይ ስለሆናችሁ ተመልክቶ በቃ ልጅ እየጾመ ነው ብሎ የሆነ ነገር አያደርግም። ይልቁንስ በጾምና በጸሎት ውስጥ ያለውን ሚስጥራዊ የሆነ እውነት እንደ እግዚአብሔር ቃል አውቃችሁ በዚህ መረዳት ስታደርጉት በመንፈሳዊ ዓለም ላይ የበላይ የሆናችሁ ኃይልን እያስለቀቃችሁ መንፈሳዊ ጉልበታማ ሆናችሁ እንደምትቀጥሉ አልጠራጠርም። የእኔን ህይወት የለወጠ ነገር ስለሆነ ነው የምነግራችሁ። የመጀመሪያው ስለ ጾም ማወቅ ያለባችሁ ነገር ቢኖር ጾም ከምግብ ጋር የሚገናኝ ነገር ብቻ አይደለም። ብዙ ሰዎች ጾምን የሚያያይዙት ከመብላትና ካለመብላት ጋር ነው። እንደዛ አይደለም። ጾም የሚገናኘው ይልቁንስ ከምክንያትና ከትኩረት ጋር ነው። ማለትም አንድ ሰው መጾም ያለበት ትኩረትን ለመሰብሰብ ነው ወይም ደግሞ መንፈሳዊ ትኩረት ለማግኘት ነው። ታዲያ ደግሞ የሚጾምበትም ምክንያት ሊኖረው ይገባል። የሆነ አላይ እንዲሆነ ፐርፐስ የሆነ ለዛ ነገር ብሎ የሰጠው ጊዜ መሆን አለበት። ለምሳሌ መጽሐፍ ቅዱስ ላይ የጾሙ ሰዎችን ስታዩ እያንዳንዳቸው ጾማቸው ትኩረት በአንድ ጉዳይ ላይ ያወጠነጠነ ምክንያታዊ ጾም ነው። እንዲሁ ዝም ብሎ የሃይማኖታዊ ስነስርዓት አለን በአመት ሶስቴ አራቴ በዚህ ቀን በዚህ ቀን የጾም ቀን ምናምን የሚባል አለን ወይ አዋጅ መታወጅ አለበት፣ ወይ የሆነ ምክንያት ኬዝ ሊኖር ይገባል፣ ወይ የሆነ ነገር ለመቀየር ስትፈልጉ አቅጣጫ አገልግሎት ለመጀመር ስትፈልጉ ሊሆን ይችላል። እስቲ ያስተውሉ፣ መጽሐፍ ቅዱስ ላይ እያንዳንዳቸው ሰዎች የጾሙበት ምክንያት እንዳለ አስተውላችኋል። ለምሳሌ የነነዌ ሰዎች ከነቢዩ ዮናስ መልእክት ተነስተው በእግዚአብሔር ፊት ምሕረትን ለማግኘት ነው የጾሙት። ዳንኤል የሰባ ዓመተ ምሕረቱ ትንቢት ፍጻሜ ማግኘት ስላለበት በእግዚአብሔር ፊት አንድን መረዳት ለማግኘት ነው የጾሙት። አስቴር በህዝቦቿ መካከል የታወጀውን አዋጅ እንዲገለበጥ ለሶስት ቀን ጾም ጸሎት ጠርታ ይሄንን ምክንያት አድርገው ሲጸልዩ እናያለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንኳን አርባ ቀን ወደ ምድረ በዳ በጾም በጸሎት የሆነበት ምክንያት አገልግሎት ከመጀመሩ በፊት ነው። በዲያብሎስ ይፈተን ዘንድ ይለዋል መጽሐፍ ቅዱስ። መንፈስ ቅዱስ መራው ይላል። ስለዚህ ወደ ጾም ጸሎት እንድትገቡ የሚያደርጋችሁ አንዳች ምክንያት ሊኖር ይገባል ሪዝን ለስ የሆነ ጸሎት ልታደርጉ አይገባም። ወይም ደግሞ ምግብ የመብላትና ያለመብላት ጉዳይ ሳይሆን የሆነ ትኩረት የሰጣችሁት አንድ ምክንያት አለ ማለት ነው ስለዚህ ምንድነው ያ ሚሽን ምንድነው ያ ፐርፐስ እንድትጸልዩ ብቻ ሳይሆን ደግሞ በጾምና በጸሎት እንድትሆኑ የሚያደርጋችሁ ያ ሪዝን ምንድን ነው በምን አይነት ጉዳይ ላይ ነው ለውጥ የፈለጋችሁ ሁል ጊዜ ሪዝን ያለው ጾምና ጸሎት ትክክለኛና ውጤታማ ነው ለዛ ነው ኢየሱስ ክርስቶስ አርባ ቀን መድቦ ከጸለየ በኋላ ተራበ ይላል። ምን ማለት ነው? ሪዝኑን ሲጨርስ ትኩረቱን ሲጨርስ ተራበ አለ። ስለዚህ ለምንድ ነው እናንተ የምትጾሙት? ዊ መጾም እኮ አለብኝ ብላችሁ ነው ወይስ አንዳች ጠንካራ ሺፍት የምታደርጉት ለውጥ የሚያስፈልጋችሁ ነገር አስፈልጎ ነው? ትልቁ ግን ይሄ ትኩረት የሚያስቀይር ነው፣ ጾም ጸሎት ያልኳችሁ ብዙ ጊዜ የስጋ ጩኸት አለ፣ የዓለም ጩኸት አለ። እነሱን ድምፃቸውን የምትቀንሱበትና ከመንፈስ ዓለም ለመስማት የምትዘጋጁበት መንፈሳዊውን ዓለም ድምፅ የምትጨምሩበት ሁኔታ ስለሆነ ነው። ስለዚህ የጾምና የጸሎት አንዱ ዓላማ መራብ ሳይሆን መስማት መሆን አለበት ማለት ነው። አቅጣጫ መፈለግ፣ የበለጠ ስጋን እያዳከሙ በመንፈስ አዌክ መሆን መንቃት ማለት ነው። ለዛ ነው አፋችሁን ምግብ የምትከለክሉት መንፈሳችሁ እንዲቀለጥፍና እንዲጠነክር ሁለተኛ ስለ ጾም ማወቅ ያለብን ጾም ያለ ጸሎት ነቲንግ ነው። ዳይት ነው የሚባለው ወይም ይሄ ውፍረት ቅነሳ። በቃ ጾም ከጸሎት ልትለዩት የምትችሉት ነገር አይደለም። አንዳንድ ሰዎች ዝም ብለው እንዲያው ሳይበሉ እስከ ዘጠኝ ሰዓት እስከ አስራ ሁለት ሰዓት ብለው በቃ ጾም ላይ ነኝ ይላሉ። ምን አርጋችኋል ካለመብላት ውጭ? መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ስለ ጾም ሲያወራ ማቴዎስ ወንጌል ምዕራፍ አራት ቁጥር አራት ላይ የሰው ልጅ በእንጀራ ብቻ አይኖርም አለ ይልቁንስ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ አለ። ምን ማለት ነው? ፍሮም ኤቭሪ ወርድ፣ ከእግዚአብሔር አፍ የሚወጣ ቃላቶች ለሰው ልጅ ለመኖር ያስፈልጉታል እያለ ስለዚህ ምግብ ከልክለን ከእግዚአብሔር አፍ የሚወጣውን ቃል እየተካፈልን እየተቀበልን ካልሆነ፣ በጸሎት ጊዜ ውስጥ ከእግዚአብሔር ጋር ህብረት እያደረግን ካልሆነ በቃ ዳይት ነው ያደረግ ነው ማለት ነው። ስለዚህ ሁል ጊዜ ከጾም ጋር ጸሎት አብሮ መሄድ አለበት። ራሱ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ ደቀ መዛሙርቱ አጋንንትን ማስወጣት አቅቷቸው ሲታገሉ አይቶ ምንድን ነው ያላቸው ይህ ወገን ከጾምና ከጸሎት በቀር አይወጣም አላቸው። ሁለት ነገር ከጾምና ከጸሎት። ጾም ሲደመር ጸሎት ኃይል አለ። በመናፍስት ላይ ገዢዎች ያደርጋቸዋል። እምነታችሁን እንዲያድግ ያደርጋል። ጥንካሬን ብርታትን በውስጣችሁ ማፍለቅ እንድትችሉ ያደርጋል። መንፈሳዊ ክብደት፣ መንፈሳዊ ጥንካሬ፣ ጥልቀት እንዲኖራችሁ ያደርጋል። ለምን ሲባል ስጋችሁ ተከልክሎ መንፈሳችሁ እየተመገበ ስለሆነ መንፈሳችሁ ይበረታል። በቃ ነዳጅ ነው። ወደፊት እንድትሄዱ የሚያደርጋችሁ ነዳጅ ነው እና በጸሎት የሆነ ጾም በጣም ጠንካራ ቮልቴጅ ያለው መጠኑ የጨመረ መንፈሳዊ ኃይል እንድትካፈሉ ያደርጋቸዋል። በጣም ግልጽና ግልጽ ነው። ሶስተኛው ስለ ጾም መረዳት ያለባችሁ ነገር ቢኖር ጾም፣ ጸሎት እግዚአብሔርን አይቀይረውም እናንተን ነው የሚቀይራችሁ። ብዙ ሰዎች ስለ ጾሙ ስለጸለዩ እግዚአብሔር አዝኖ ሀሳብ የሚለውጥ ሊመስላቸው ይችላል። እግዚአብሔር ሀሳብ አይለውጥ። ይልቁንስ እናንተ ግን ትቀየራላችሁ። የእናንተ ሞቲቭ ግን ይለወጣል። ትዝ ይላችኋል ሁለተኛ ሳሙኤል ምዕራፍ 12 ላይ ዳዊት በበደለው በደል አማካኝነት ነቢዩ መጥቶ ከተናገረው ንግግር በኋላ በእግዚአብሔር ፊት በቃ ራሱን አዋረደ። ልጁ ታሞ ሊሞት ነበረ። በዛ ጊዜ በደል በድሏል። ትላንትና ማይሆን ነገር ነው ያደረገው። ታዲያ ዳዊት ፊቱን አጥቁሮ በጾም ምግብ አልቀመሰም። ይጸልያል ልጁ እንዲፈወስ። ልጁ አልተፈወሰም፣ ሞተ ልጁ። ነገር ግን ዳዊት ግን ተቀየረ። ዳዊት ግን ልቡን አበረታ፣ አጠነከረ። በእግዚአብሔር ላይ ያለው መተማመን ጨመረ። አልተሰበረም፣ አልወደቀም። ብርትት ብሎ ቀና አለ። ከዛ በኋላ ሐዘን በፊቱ ላይ አልታየም። ምን ልላችሁ ፈልጌ ነው? አንዳንድ ጊዜ እየተጋችሁ እየጸለያችሁ እየጾማችሁ ነገሩ ላይ ሊለወጥ ይችላል፣ ሁኔታው ላይ ሊለወጥ ይችላል። እናንተ ግን በዛ ፕሮሰስ ውስጥ ተለውጣችኋል። ለነገሩ ያላችሁ አመለካከት ተለውጧል። መንፈሳዊ ብርታት ውስጥ ገብታችኋል። አቅማችሁ ጎልብቷል ጠንክሯል፣ ወይ ደግሞ ሀምብል ሆናችኋል። ታውቃላችሁ፣ ትልቁ የትህትና ጥግ የሚገለጠው ሰው በሚጾምበት ወቅት ነው። ለምሳሌ ትዝ ይላችኋል፣ የነነዌ ሰዎች እንደዛ ነው ሀፕን ያደረገው። በጣም ጠጋባቸው፣ እዚህ ድረስ ደርሶ እግዚአብሔር ሊቀጣቸው ተዘጋጀ። ታዲያስ ነብዩ ዮናስ መጥቶ ሲናገር ወዲያውኑ ህዝቡ ከእንስሳ ጀምሮ እስከ ንጉሱ ድረስ ማቅ ለብሰው ጾሙ። ምን ማለት ነው? ራሳቸውን በእግዚአብሔር ፊት አዋረዱ፣ ሚውል ሆኑ ስለዚህ እግዚአብሔር ምህረት አደረገላቸው። አየህ፣ ጾም እግዚአብሔርን ማንነቱን ባህሪውን አይደለም የቀየረው ይልቁንስ የሰዎቹን ማንነት ያንን ትዕቢታቸውን አስወጥተው በእግዚአብሔር ፊት እንዲገዙ አደረጋቸው። መጽሐፍ ቅዱሳችን የያዕቆብ መልእክት ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል፣ በጌታ ፊት ራሳችሁን አዋርዱ ከፍ ከፍም ያደርጋችኋል። ስለዚህ ሁልጊዜ በእግዚአብሔር ፊት ስታዋረዱ በጾም በጸሎት ስትሆኑ እግዚአብሔር አይቀየርም፣ እናንተ ግን ፖዚሽናችሁን ይቀይረዋል። ካላችሁበት ውድቀት ካላችሁበት ዝቅታ ከፍ ያደርጋቸዋል። ስለዚህ ጾም፣ ጸሎት እናንተ ያላችሁበትን ፖስቸር፣ ፖዚሽን አቋማችሁን የሚለውጥ መንፈሳዊ ኃይልን እንድታገኙ ከፍታ ላይ እንድትሆኑ የሚያደርጋችሁ ሚስጥር ነው። ምን ማለት ነው? በጥቅሉ ጾም ብዙ ጊዜ ከተአምራት ጋር ሳይሆን ከማቹሪቲ ጋር ከብስለት ጋር ይገናኛል። ሰው ተአምራቱን በቋሚነት የሚያገኝበትን መንገድ የምታገኙበት መንፈሳዊ ሚስጥር ነው ማለት ነው። አራተኛው ጸሎት ወደ እግዚአብሔር የምትቀርቡበት ወይም እግዚአብሔርን የምትሰሙበት፣ እግዚአብሔርን የምትለማመዱበት ሚስጥር ነው። ትዚላቸዋል ጌታ ኢየሱስን ፈሪሳውያኖች መጥተው የጠየቁት ጥያቄ የአንተ ደቀ መዛሙርቶች ለምንድን ነው የማይጾሙት? ለምንድን ነው የዮሐንስ ደቀ መዛሙርቶች የፈሪሳውያን ደቀ መዛሙርት የሚጾሙት ብለው ጠየቁት። ምንድን ነው እየሱስ ያላቸው? ሙሽራው ከእነርሱ ጋር ስላለ ነው የማይጾሙት አለ። ነገር ግን ሙሽራው ከእነሱ በተወሰድ ጊዜ ያን ጊዜ ይጾማሉ። ምን ልላችሁ ፈልጌ ነው በህይወታችሁ ላይ እግዚአብሔር ከእናንተ ደራቀ በሚሰማችሁ ሰዓት እርሱን እርዳታውን ድምፁን በሚያስፈልጋችሁ ከመቼውም ጊዜ በላይ እግዚአብሔር ከእናንተ ራቅ ያለ የሄደ በሚመስላችሁ ጊዜ የበለጠ ጾም ጸሎት የምትጀምሩበት ታይም መሆን አለበት። ያ ማለት ምንድን ነው? እግዚአብሔር እኛ አካባቢ የለም እያልቋል። ነገር ግን ከእናንተ የተወሰደ የሚመስልበት ጊዜ አለ። ዝም የሚልበት ድምፁ የሚያስፈልጋችሁ ጊዜ አለ። ስለዚህ ያን ጊዜ ነው በጾም በጸሎት ሪዋርድ ዋጋችሁን የምትቀበሉት። ጌታ የተናገረው ማቴዎስ ምዕራፍ 6 ላይ በስውር የሚያይ አምላክ በግልጽ ይከፍልሃል አለ። ምን ማለት ነው? እያንዳንዱን የምትጾሙትን ጾምና ጸሎቶች፣ በስውር የሚደረጉ ነገሮች እግዚአብሔር ያያል ማለት ነው። እና ደግሞ ማየት ብቻ ለም በግልጽ ይከፍላችኋል። ስለዚህ በስውር በእግዚአብሔር ፊት የሚያስፈልጋችሁ ታይም ላይ የምትጣሩበት የምትጮሁበት ጊዜ ነው ከመቼውም ጊዜ ይልቅ እግዚአብሔርን ወደ እናንተ ያቀርበዋል። ወይም ደግሞ እናንተ ወደ እግዚአብሔር ትቀርባላችሁ። ወደዛ ድምፅ፣ ወደ ራቀው ድምፅ ትጠጋላችሁ። የሚጾሙ ሰዎች ለዛ ነው ብዙ ጊዜ ምላሽ ያገኛሉ፣ ማለትም የጸሎታቸውን ምላሽ ያገኛሉ። የአስቴር ታሪክ ትልቅ ማሳያ ነው። የዛን ሁሉ የመላ ህዝቦቿን ታሪክ ለመቀየር ምንድን ነው ያለችው? ሶስት ቀን ሙሉ ማንም እንዳይበላ እንዳይጠጣ ወደ ንጉሱ ፊት እገባለሁ አለች። ንጉሱ በእግዚአብሔር ነው የሚመሰለው። አስቴር ጉዳዩን ይዛ ወደ ንጉሱ ፊት እንድትገባ ሞገስ ያገኘችው ከጀርባ ሲደረግ በነበረው ጸሎት ነው። አያችሁ፣ እናንተም ወደ እግዚአብሔር ፊት ጎራ ከማለታችሁ በፊት በፕሬር ን ፋስቲንግ እግዚአብሔር ፊት ትቀርባላችሁ። እግዚአብሔር ፊት ሞገስ እንድታገኙ ራሳችሁን አዋርዳችሁ የምትቀርቡበት መንፈሳዊ ሚስጥር ነው። እርግጠኛ ነኝ ይህንን ቪዲዮ እየሰማችሁ ጾምና ጸሎት ፕሮግራም ለማድረግ እቅድ ማቀድ አለባችሁ። የሆነ ነገር የተራራቃችሁት ነገር ካለ ከእግዚአብሔር ድምፅ የራቃችሁት የእግዚአብሔር ሞገስ የሚያስፈልጋችሁ አንዳች ጉዳይ ካለ ዛሬውኑ ስኬጁል አድርጉ። በእግዚአብሔር ፊት የምትሰነብቱበት አንደበታችሁን ከልክላችሁ አፋችሁን ከምግብ ከልክላችሁ በመንፈስ ክፍት ሆናችሁ እግዚአብሔርን የምትጠብቁበት ፕሮግራም ልታዘጋጁ ይገባል። በምትጸልዩ ጊዜ የተሰወረ ዘር እየዘራችሁ ነው። እግዚአብሔር የሚያየው ደግሞ የሚያሳድገው በግልጽ በህዝቦች በአደባባይ መልሱን ሰጥቶ የሚያሳያችሁን ለውጥ የምታደርጉበት ምክንያት ነው። አምስተኛው ጾም በጣም የሚገርም መለኮታዊ መገለጥ በህይወታችሁ እንዲሆን ያደርጋል። አስተውሉ። በምትጾሙበት ጊዜ ስጋዊ ነገሮች ወይም የሚታዩት የሚዳስሱት፣ የሚጫበጡትን ነገር እያዳከማችሁ ነው ምግብ ስለምትከለክሉት። በዛው ልክ ግን መንፈሳዊ ነገሮች መገለጥ ይጀምራሉ። ምን ማለት ነው? በመንፈሳዊ ውስጠኛው ማንነታችሁ አዌክ እየሆነ ይመጣል፣ እየነቃ ይመጣል። ስለዚህ በቀላሉ ከሰማይ ጋር ኮሚኒኬት ታደርጋላችሁ። ጆሮችሁ፣ መንፈሳዊ ጆሮችሁ ሻርፕ ይሆናል፣ ለማዳመጥ ዝግጁ ይሆናል። መንፈሳችሁ እየበረታ ይመጣል። ከውስጥ ያለው ለመውጣት ነው የሚፈልገው። የዳንኤል ህይወት እዚህ በላችሁ፣ የጾም ጸሎት ላይፍ ያለው ሰው ነው። ብዙ ሰው የእሱን የጾም ኮፒ እያደረገ ነው። አንኛም ሀገር የተወሰነ ሰው የሚጾመው እና ዳንኤል ተዚቃቸኋል። ለሶስት ሳምንት ለሀያ አንድ ቀን ጾም ጸሎት ጀመረ። ዳንኤል ምዕራፍ 10 ላይ ታገኙታላችሁ እና ይሄ 21 ቀን ጾም ጸሎቱ ግን ሰማይን ያስከፈተው ሚካኤል መልስ ይዞ ሁሉ መምጣት ጀመረ። በሰማይ ላይ ያለ የፋርስ አለቃ ተጋደሉ። ግን ለዳንኤል ሬቬሌሽን ታላቅ የሆነ መገለጥ አሄድ፣ የሚቀጥሉት ብዙ ዓመታት ከኛ እንኳን አልፎ ስለ ዳግም ክርስቶስ ኢየሱስ መምጣት ሁሉ ያየ ሰው። ምን ማለት ነው? የጾምና የጸሎት ህይወት ያለው ሰው አሄድ አልፎ የሚመጣውን ሁሉ ሊያውቅ የሚችል መንፈሳዊ ንቃት ውስጥ የሚገባ ሰው ነው። ለምን? ከመንፈስ ቅዱስ ጋር ዲፕ የሆነ ህብረት ውስጥ ነው የሚገባው። እግዚአብሔር ብዙ ሚስጥራትን ይገልጥለታል። ያ ሰው መመልከት፣ ማየት፣ መረዳት ይችላል። ሌላው ሰው የማይረዳውን ነገር ያለ ብሎኬጅ የሚከለክለው ነገር ሳይኖር፣ ጥጋብ ሳይዘው፣ ምናምን ሳይዘው፣ ክፍት በሆነ አየር ማዳመጥ ይጀምራል። የመንፈስን ድምጽ ጥራት ትለማመዳላችሁ የሚሆነውን ነገር ማወቅ ትጀምራላችሁ። እግዚአብሔር ሲናገር ድምፁን ማትሰቱ እየሆናችሁ ትመጣላችሁ። ለዛ ነው ጾም ጸሎት በጣም አስፈላጊ የሆነው። ምናልባት ይሄ ጊዜ እግዚአብሔር ለምን ዝም አልከኝ ማለታችሁን አቁማችሁ በጾምና በጸሎት ድምፁን እየተናገረ ያለውን ድምፅ ለመስማት ብትሞክሩ በጣም ጥሩ ነው። አንዳንድ ጊዜ ብዙ ነገር ይጮህብናል የሚታየው ይጮህብናል፣ ሶሻል ሚዲያ ይጮህብናል፣ አካባቢያችን፣ ስራችን፣ ትምህርቱ፣ ምኑ በቃ ምግቡ፣ መጠጡ ሁሉ ነገር ድምፅ አለው። እነሱን ጸጥ አሰኘታችሁ በአንድ ነገር ትኩረት አድርጋችሁ እግዚአብሔር ፊት ጆሯችሁን የምትሰጡበት ነው ጾም ጸሎት እርግጠኛን። ያን ጊዜ አስተማሪው ጌታችሁ ሹክ ማለት ይጀምራል። ስለዚህ ድምፁም ትሰማላችሁ። አጥረታችሁ ተዚ ላቸኋል። ለነብዩ ኤልያስ ያደረገው እግዚአብሔር አውሎ ነፋስ ነበር፣ ሁካታ ነበር፣ ምን ነበር ከዛስ ጥቂት የጸጥታ ድምጽ ነበረች ይላል። ያን ጊዜ እግዚአብሔር ተናገረው ይላል። ብዙ ጊዜ መጽሐፍ ቅዱስ ላይ የሚጾሙ ሰዎችን ካያችሁ ወደ ምድረ በዳ ይሄዳሉ፣ ወይም ደግሞ ጸጥ ወዳለ ስፍራ ይሄዳሉ፣ ወደ ተራራ ይሄዳሉ። ልክ ሙሴ በሲና ተራራ አርባ ቀን አርባ ሌሊት እንደ ጾሙ ማለት ነው። ይሄ አቴንሽናቸውን ይሰበስባሉ፣ ጸጥታውን ይፈልጉታል፣ ሌላ ድምፅ ዝም ያሰኛሉ። ከዛስ መለኮታዊ መገለጥን ተካፍሎ ይመጣሉ። ሙሴ ለአርባ ቀንና አርባ ሌሊት የማደሪያውን ድንኳን ሙሉ ስትራክቸሩን ተቀብሎ ይመጣል። መገለጥ ከእግዚአብሔር ዘንድ ድምፅ ሰማ። ስለዚህ ለዛ ነው በምትጾሙበት ጊዜ አብሮ አያይዛችሁ ጸጥታን መፈለግ ያለባችሁ። ከጫጫታ ከተለመደው የህይወት ስታይል ወጣ ብትሉ የበለጠ እግዚአብሔርን ለመስማት ጆሯችሁ ይቀለጥፋል። ስድስተኛው የምንጾምበት አንዱ ምክንያት ትልቁ ጠላታችን ከሰይጣን ቀጥሎ ስጋችን እንደሆነ ወቁ። ይሄ ስጋ ማለት በስመ አያይዞ ወደ ገደል ሊከታችሁ ይፈልጋል። በብዙ አምሮት የታሸገ ፓክድ የሆነ ነው። ገና ያልተፈወሰ ማንነት ያለን ባይዘው ይሄ ስጋችን ነው። አንድ ቀን ነው እንግዲህ የስጋችንን ድነት የምንቀበለው። ምን ማለት ነው? በማይበሰብስ በማይሞተው ዘላለማዊ በሆነው ሰውነት እንቀይረዋለን። ለጊዜው ግን እዚህ ምድር ላይ እስካለን ድረስ በዚህ ስጋ ውስጥ በዚህ አምሮት ውስጥ ነው የምንቃጠለው። ብዙ ከንቱና ረብ የለሽ ልክ እንደሱ ከአፈር አይደል የመጣው? ከአፈር የሆኑ ነገሮችን መመኘት ይጀምራል። ጠፊ ነገሮችን ይመኛል። መጽሐፍ ቅዱስ ላይ የስጋ ስራ ግን ብሎ ሲናገር ታውቃላችሁ። ገላትያ ምዕራፍ አምስት ከቁጥር 19 ጀምሮ በቦት ይሄ ዝሙት፣ ስካር፣ ምናምን በቃ መደሰት፣ መብላት፣ መጠጣት ምናምን ይሄ የስጋ ፍላጎት ነው። ለዛ ነው አንዳንድ ጊዜ ስጋችሁን ቆንጠጥ ማድረግ የሚያስፈልገው። ጎሰም ቁረስቲ አትበላት አልበላም ነበር ይላል። ጌታ ኢየሱስ ሲጾም ተራበ ነው የሚለው። ስለዚህ ምግብ ስትከለክሉት ስጋችሁ ድክም እያለ ይመጣል። ካለበለዚያ ግን በመንፈስ ዓለም ሲታይ ይሄ ስጋ ደካማ ነው የሚባለው ምን ማለት ነው? ይሄንን ስጋ ዝም ብላችሁ የምትመግቡት ከሆነ ደካማው መምራት ይጀምራል። ደካማው ህይወታችሁን ማስተዳደር ይጀምራል። በደካማው የምትመሩ ከሆነ ደግሞ ደካማና ቀሽም ነው የምትሆኑት። ትዚላቸዋል ጌታ ኢየሱስ ክርስቶስ ወደ ስቅላት ከመሄዱ በፊት ደቀ መዛሙርቶቹን የመከረው አንድ ሚስጥር፣ እስካሁን አንድ ሰዓት እንኳን ከኔ ጋር መትጋት አልቻላችሁም ማለት። ቀጥሎ ግን በጣም ወሳኝ ነገር ነው የተናገረው። ስጋ ደካማ ነው፣ መንፈስ ግን ዝግጁ ናት አለ። ምን ማለት ነው? ዝግጁ የሆነችውን መንፈስ ፍቀዱላት፣ ትንቀሳቀስ፣ ህይወታችሁን ውብ ታደርገዋለች እያለ ነው። ስለዚህ አንዳንድ ጊዜ ቁጣ፣ ንዴት፣ ብስጭት፣ ጥል፣ ስድብ፣ ምናምን በህይወታችሁ ላይ ሲበረታ ስጋችሁን ማበርታት ሳይሆን ዝም ብላችሁ መመገብ ሳይሆን ደካማውን ማድከም የበለጠ ከዚህ በኋላ አቅም እንዳይኖረው ማስተኛት አቅሙን ማውረድ መቻል አለባችሁ። ያን ጊዜ መንፈስ እየሰለጠነች ዝግጁ የሆነችው እየገዛች ትመጣለች። ስለዚህ እያንዳንዱ የጾም ጸሎት ፕሮግራማችሁ ስጋችሁን አድክሞ መንፈሳችሁን ያበረታል ማለት ነው። ወይም ስጋችሁን ዲስፕሊን ያደርገዋል፣ አቅጣጫ ያስይዘዋል ያስገዛላችኋል። ጥሩ ምሳሌ አለ። ልክ ፈረስና ፈረሰኛው አይነት ነገር ነው። ስጋችሁ እንደ ፈረሱ ነው ማለት ይሄ ቦዲያችን እዚህ ላይ እንደተቀመጥንበት ፈረስ ነው። ፈረስ ካልተገራ ወደ ገደል ነው የሚጠራችሁ። አንስቶ ነው የሚፈጠፍጣችሁ። ዋይልድ ሆርስ ወይም ይሄ የጫካ ፈረስ ያልተገራ ፈረስ ማለት ነው። ነገር ግን በፈረሱ ላይ ቁጥጥር ስታደርጉ ፈረሱን አፉ ላይ ምንድን የሚባለው ምንድነው? አፍ ላይ የሚደረገው ልጓም ስታደርጉበት አይኖቹን ስትከልሉ ወደ ሌላ ነገር እንዳያይ፣ ያን ጊዜ ፈረሱን ወደ እናንተ ወደምትፈልጉት አቅጣጫ ትነዱታላችሁ። አሁንም የውስጠኛው ሰውነታችን መንፈሳዊ ማንነታችን ይህን ስጋችንን ሊነዳው ይገባል። አለበለዚያ ስጋችሁ መንፈሳዊ ሕይወታችሁን መንዳት ይጀምራል። ከዛ መጠጥ ቤት ይወስዳችኋል፣ ዝሙት ጋ ይወስዳችኋል፣ ቁጣ ላይ ይወስዳችኋል፣ መባከን ውስጥ ያደርጋችኋል። ለዛ ነው የውስጠኛው የውጭኛው እንዲቆጣጠር ልጓም ያስፈልገዋል ዓይን ያስፈልገዋል። የሚገታ አፉ ላይ ያዝ የሚደረግ ያስፈልገዋል። ለዛ ነው ምግብ የምንከለክለው፣ ለዛ ነው ከዓይናችን የምንከለክለው ልክ ያልሆኑ ነገሮችን እንዳንመለከት። ጾም ጸሎት ጥሩ መግጫ መሳሪያ ነው፣ ጥሩ ልጓም ነው ጾም ጸሎት ለስጋችን። ስለዚህ በጾም በጸሎት መንፈሳዊ ብርታት ውስጥ እንገባለን። ስጋችንን ዋነኛው ጠላታችንን እንቆጣጠርበታለን፣ እንዳይገዛ ስፍራ እንዳይለቅ፣ አቋሙ እንዳይበላሽ እናደርገዋለን። የመጨረሻው ግን ከጾም ጋር ተያይዞ የሚደረግ አንድ ወሳኝ ነገር አለ። ጾም በአፍ ብቻ ሳይሆን በልብ መለወጥን ይጠይቃል። ማለትም ለመታየት የሚደረግ ድርጊት አይደለም። ወይም ደግሞ ከውጭ ያለባብሰን አፋችንን የምናደርቅበትም ነገር አይደለም። ኢኮኖሚም መቀነስ አይደለም። ጾም ማለት በልብ ለውጥ ፍለጋ በልብም ትህትና በእግዚአብሔር ፊት የሚቀረብ ቅርበት ነው። እስቲ አስቡት በአንድ በቆንጆ በሚያምር የስጦታ እቃ መጠቅለያ የሆነ ነገር ታሽጉ ቢሰጣችሁና ዋው ሲያምር መጠቅለያው ብላችሁ ስትከፋፍቱት ውስጡ ባዶ ቢሆን እንዴት ነው የሚያናድደው። ልክ እንደዛ ነው ጾም ብቻ የሆነ ህይወት ማለት ነው። ይልቁንስ ከጾም ጋር ሞቲቫችሁን መቀየር አለባችሁ። አመለካከታችሁን መቀየር አለባችሁ። ድርጊቶቻችሁ መቀየር አለበት። ለዛ የሚገባ ነገር ማምጣት አለባችሁ። ትክክለኛ ጾም ማለት እንደዛ ነው። ትንቢተ ኢሳይያስ ምዕራፍ 58 ላይ እግዚአብሔር ከቁጥር 3 ጀምሮ እንደዚህ ይላል፤ ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አንተም አላወቅክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም አለ። ከዛ ቀጥሎ በጣም ወሳኝ ነገር እግዚአብሔር ስለሚፈልገው የጾም አይነት ይናገራል። እንደዚህ አለ። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለቀን ነውን? በውኑ ራሱን እንደ አንግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታቸው ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? ምን እያለ ነው? ጾም ከውጭ የሚደረገው ስነስርዓት አይደለም ማለት ከውጭ የሚደረገው ማቁ መልበሱ አፉን መያዙ አይደለም ማለት። ቁጥር ስድስት እኔስ የመረጥኩት ጾም ይህ አይደለምን የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ ከሥጋህ ዘመድህ እንዳትሸሸግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ያበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅንም በፊትህ ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። ትጮኋለ፣ እርሱም እነሆኝ ይልሃል። ከመካከልህ ቀንበረን ብታርቅ ጣትህንም መጥቀስ ብትተው ባታንጎራጎርም፣ ነፍስህንም ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔር ሁል ጊዜ ይመራሃል ነፍስህንም በመልካም ነገር ታጠግባለህ፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድም መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ። ሃሌሉያ። ትክክለኛ ጾማያችሁ በረከቱ ብርሃን ነው የሚያደርጋችሁ ሰባራ ጠጋኝ ነው የሚያደርጋችሁ የመኖሪያው መንገድ አዳሽ ነው የሚያስብላችሁ፣ የፈረሰውን ስፍራ ሁሉ ይሰራል አለ። በጾም ግን ትክክለኛ ጾም ማለት ልብህም ትሁት ሲሆን፣ መጨቆን ትተህ መልካምነትን ስታደርግ፣ በጎነትን ምላሽ አድርገህ ስትሰጥ ነው እንጂ አፍህ ብቻ ጾሞ ልብህ ክፉ እያሰበህ ቀንበርን ሰዎች ላይ አድርገህ ሰዎችን እየገፋህ እየተሳደብክ እየተጣላህ ግን አይደለም። ስለዚህ ወዳጆቼ ከዚህ በኋላ የጾም እና የጸሎት ህይወታችሁ በዚህ መሰረት እንደሚጠጣ ገነት የምትሆኑበት፣ ውሃው እንደማያቋርጥ ምንጭ የምታፈልቁበት፣ ብርሃናችሁ በጨለማ የሚበራበት እንደ ቀትር የምትሆኑበት፣ አጥንታችሁ የሚጠናበት፣ ሁልጊዜ እግዚአብሔር እናንተን የሚመራበት ልዩ መንፈሳዊ ኃይል ነው። እርግጠኛ ነኝ ይሄ ቪዲዮ እንደጠቀማችሁ አምናለሁ። እስቲ አስተያየት መስጫ ላይ የተጠቀማችሁ ሰዎች የተጠቀማችሁትን ነገር ጻፉልኝ። ከዚህ በኋላ ጾም እና ጸሎት ለማድረግ አስባችኋል፣ አንዳች ምክንያት ያዙ። እንዳይረፍድባችሁ ቀን ሳለ በእግዚአብሔር ፊት ብርታትን፣ ኃይልን የምትለምኑበት መንፈሳዊ ሚስጥር ተካፈሉ። እስቲ የተማራችሁትን ነገር ግን አስተያየት መስጫ ላይ ጻፉልኝ። በእርግጠኝነት ለብዙ ሰዎች ደግሞ እንደሚጠቀም ስለማምን ይህንን ቪዲዮ ለአስር ሰው ሼር በማድረግ አብራችሁኝ አገልግሉ። ብዙ ጊዜ እንዲህ ዓይነት መንፈሳዊ ነገር ሲለቀቅ ብዙ ክርስቲያኖች አያጋሩትም። ነገር ግን እመኑኝ የእግዚአብሔርን መንግሥት አንዱ የምናሰፋበት መንገድ እንደዚ አይነት ነገሮችን በትጋት በማጋራት ነው። ስንትና ነውርና ረብ የለሽ ነገር እኮ በጣም ብዙ ዓለማውያኖች ተቀባብለው በትውልዱ ላይ በሰው ላይ በህፃናቱ በወጣቱ ላይ ተጽዕኖ እንዲፈጥርባቸው ይገደዳሉ። እንዲህ አይነቱንስ ነገር እኔና እናንተ ለምን ዝም እንላለን? ለምንችለው ሰው ሁሉ እናጋራ። ምናልባት የአንድን ሰው ህይወት የምንታደግበት መንፈሳዊ ብርታት በምድሪቷ ላይ እንዲለቀቅ ምክንያትም የሆንበት ቪዲዮ ሊሆን ይችላል። ካመናችሁበት ብቻ ሼድ አድርጉት። በተረፈ በጣም ነው ማከብራችሁ ማወዳችሁ። ተባረኩልኝ።